ከነፃነት የበለጠ የሚፈልገው ነገር የለም። በዚህ ሰዓት ጥያቄው እንዲመለስለት ይፈልጋል። መልአከ ሞትም ቢሆን ፊት ለፊት መጋፈጥ የሚፈልግ ወጣት ነው። ስለ ነፃነቱ ሲባል፣ ስለ እውነት ሲባል፣ ስለ ማንነቱ ሲባል፣ ስለ ቆመበት ዓላማ ሲባል ማለት ነው እና 2011 አካባቢ በወንጭፍ ነው እነሱ ስናይፐር ታጥቀው በወንጭፍ ነው የገጠማቸው። ይሄ ዝም ብሎ አይደለም። የነፃነት ጥማት የፈጠረው ይሄ ማንም ሊቀለብሰው አይችልም። ማንም ሊቀለብሰው አይችልም። ስለ ነፃነት አንገቱም ማተቡም ይሰጣል። ስለ ነፃነት ያለውም ቀርቶ የሌለው ነገር መስጠት የሚፈልግ ወጣት ነው ያለው እና ይሄ ኢነርጂ ለአካባቢውም ይሄ አሁን ይሄ በስበራ ያ ደረጃ ላይ የተደራጀው በአሳዲስ በሮች በኩል የተደራጁ ወንጭፍ ታጥቀው ጎሊያድን የገነደሱ የራያ ወጣቶች ናቸው። ወንጭፍ በራያ ሕዝባዊ ትግል ላይ ወሳኝ የሆነ ሚና አላት። ለዛም ነው አለማጣ ወንጭፍ አደባባይ የሚል ወጣቶቹ ለእውነት፣ ለፍትህ፣ ለእኩልነት፣ ለነፃነት የሞቱባት ቦታ ላይ ወንጭፍ አደባባይ ተብላ እንድትመሰረት የተደረገው እና ወንጭፍ ወሳኝ ሚና አላት በራያ ሕዝባዊ ትግል ላይ ጾታ ሳይገድባቸው ሀገር ሳይገድባ ስደት ላይ ሆነው ራሱ ይህን ትግል ሲደግፉ። ምክንያቱም ተገፍትረው ነው የሄዱት በፖለቲካል ፕሬሸር እና መሬት ሳያጡ የሚበላ የሚጠጣ ነገር ሳያጡ በፖለቲካል ፕሬሸር ተገፍትረው ይሄዱ ናቸው እና በለስ የቀናቸው ናቸው ውጭ ሀገር ያሉት። ያልቀናቸው አንድም በረሃ ላይ አንድም ቀይ ባህር ላይ የውሃ ሲሳይ ሆኖ ቀርተዋል። እና ይህንን አስፈሪ ኢነርጂ በአግባቡ ለሀገርም ለአካባቢም በሚበጅ መልኩ የሚያስኬድ የሊደርሽፕ መተካካት እጅግ በጣም ያስፈልጋል። ምክንያቱም ዶክተር አብይ ወይ ደግሞ የብልጽግና መንግስት ከመጡ በኋላ ምስላቸውን ለብሶ ለውጡ ጋር የሄደ ወጣት እንደ ወጣ ነው የቀረው። በዚህም እየተጠቃ ይሁን መንግስት አልደረሰለትም። ቀላል ነገር አለም፣ ግን ያው ይሁን ግድ የለም፣ የሀገር ጉዳይ ነው። ከአቅማቸው በላይ የሆነ ችግር ገጥሟቸዋል ማለት ነው። የኢትዮጵያ ፌዴራላዊ መንግስት ብዙ ችግሮች አሉበት ማለት ነው። ተንከባሎ የመጡ ችግሮች አሉ በሚል ነው ያለፈው እንጂ፣ ሌላው ደግፎ ተጠቅሞ ሊሆን ይችላል። የራያ ወጣት ግን ደግፎ ሞት ጋር ነው የተጋፈጠው፣ መላክ ሞት ጋር ነው ትከሻ ለትከሻ ሲገፋፋ የነበረው እና አሁን እንደ የፌዴራል መንግስት አስተሳሰብም በዚህ ሁኔታ አሁን ባለው ሀገራዊ ችግር ሪፈረንደም ለማካሄድ ራሱ የሚያስቸግር መስሎ ይሰማኛል። በፖለቲካ ውሳኔ ግን የራያ ጥያቄ መመለስ ይቻላል። የአሳዲስ በሮችና ስበራዮች በዚህ ትግል መመስገንም መደነቅም የሚገባቸው ናቸው። እውቅና መሰጠትም አለባቸው። ኦፍኮርስ ይሄ በዚህ በሚዲያ ብቻ አይደለም፣ በመጽሐፍ ደረጃ ላይ ታሪካቸው ተተርኮ ለትውልድ መተላለፍ አለበት። ታሪክ ትላንትም ዛሬም ታሪክ የሰራ ወጣት ነው። ታሪክ መስራት አንድ ትልቅ ነገር ነው። ግን ታሪክ መስራት ብቻ በቂ አይደለም። ታሪክም ሰንዶ በምስጋናም ባድናቆትም ለመጪው ትውልድ ማሳለፍ መቻል ደግሞ ሌላ ትልቅ ነገር ነው። ይሄ እኛ ጋር መጣል የሚገባው አደራ ነው። እነሱ ሞቱልን ወጣቶቹ፣ እነሱ ተጋፈጡልን መከራ። እኛ ደግሞ ይህንን ነገር ሰንደን ጽፈን ውለታቸውን ለትውልድ ነው የማሳለፍ ግዴታ አለብን እና ይሄ ወጣት አውራ የሌለው ንብ ሆኖ መንገድ ላይ እንዳይቀር በአግባቡ መምራት በሚገባ እንድክስል አልመራ ናቸው ማለት ነው። ኦፍኮርስ ይሄ ውጫዊና ውስጣዊ የሆኑ ችግሮች ገጥመውናል፣ ያጋጥማል። ትግል ሲጀመር በዚህ መልኩ የሚያጋጥም ነገር ነው እና ይህንን ኢነርጂ በአግባቡ ለራያ ማህበረሰብም ለሀገር በሚበጅ መልኩ ሊመራ የሚችል የሚመጥን አመራር ያስፈልገዋል። ዘመን ንዋጅ፣ እንደ ሀገርም እንደ አለም ፖለቲካም ከባድም ቀላል የሚባል የፖለቲካ ጉዳይ የለም እንዳያያዝ ነው እንደ አመራር ነው እና አሌክዛንደር ደ ግሬት እኔ የምፈራው በበግ የሚመራ የአንበሳ መንጋ ሳይሆን የሚያስፈራኝ በአንበሳ በአንድ አንበሳ የሚመራ የበግ መንጋ ነው የሚያስፈራኝ የሚል ነበር። ይሄ ሊደርሺፕ አስፈላጊነት ሲነግረን ማለት ነው እና አናብስቱ አናብስቱን መምራት በማይችሉ ሰዎች ከተመራ የዝንጀሮ መንገድ ነው ውጤቱ፣ አያምርም። ስለዚህ ፖለቲካው አመራር የቻለበት ከባድም ቢሆን በጣም ቀላል ማደግ ይቻላል፣ የአመራር ጉዳይ ስለሆነ። አመራርነቱ ካልተቻለበት ደግሞ እጅግ በጣም ቀላሉ ነገር በጣም ተወሳስበው መንገድ ላይ ሊጨነግፍ ይችላል እና እኛ የቻልነውን እስከዚህ ድረስ መጥተናል። ከዚህ ኋላ መተካካትም አለብን እና እናንተ እናንተን ይዘን ነው እስከዚህ ድረስ የመጣ ነው። ለእናንተ የሚገባ ነገር አለም። አሁን እየሆነ ያለው ማለት ነው ይሄ እንደ ሀገርም የራሳችን ችግር ሶሪ በማለት የራሳችን ኃላፊነት መውሰድ አለብን። ያንን ስላልሆነ ቀዝቀዝ ይላል። ቀዝቀዝ አለ ማለት ከሰመ ማለት አይደለም፣ ከሰመ ማለት አይደለም። መታሰብ የሚገባው ነገር እና ከሀገር ጋር የተያያዘ ትግል ስለሆነ የአገሪቱ ሁኔታ ደግሞ የሚታየው ነገር ነው። ሁሉ በቃ በየሰፈሩ ቡራ ክረዩ እያለ ሁሉ በየሰፈሩ ዘራፍ እያየ ነው። እኛም ዘራፍ ማለት እንቻለን፣ ግን ዘራፍ ማለቱ አይደለም ቁም ነገሩ። ገዳይም እኛው ሟችም እኛው እየሆን ነው። የራያ ማህፀን ማለት የሔዋን ማህፀን ነው፣ የአቤል የአቤልና ቃይል ያፈራ ገዳይም ራሱ ሟችም እሱ ነው። የራያ ማህፀን ማለት የርብቃ ማህፀን ነው፣ ያዕቆብና ኤሳው ያበቀለ ማህፀን ነው እና ገዳይም እኛው ሟችም እኛው እየሆን ያለ ነው እና ሌሎቹ ይህን ህመም ላይሰማቸው ይችላል። የእነሱ ህመም ግን እኛ ይሰማናል። እና ይህንን ማኔጅ አርጎ ሊመራ የሚችል ሪፎርም ሪፎርም ሪፎርም ያስፈልጋል። ይሄ ቀላል ነገር አለ። ካልሆነ ግን እኔ ጀምሬው እኔ ካልጨረስኩት የሚባል አማርኛ ካለ በራያ የህዝብ ታሪክ ፊት ለፊት እንወቃቀሳታለን ማለት ነው። አሁንም ረፈድ እንጂ አልመሸም። ፓርቲው ሪፎርም ካደረገ ኋላ አያገባንም ተብላ ይካሄድ። በፓርቲ ደረጃ ተቋም ነው፣ ሀገራዊ ተቋም ነው፣ በጀት ያለው ተቋም ነው። ሀገርን እንዲጠቅም፣ የራያ ማህበረሰብ እንዲጠቅም ነው የተቋቋመው። መጥቀም ካልቻያ ደግሞ መጉዳት ይችላል ተቋም ነው። ስለዚህ አሁንም የቅርብ ክትል ያስፈልጋል። ቢቻል እንዲጠቅመን በጀመርነው ልክ በዛ መልኩ መሄድ፣ ካልቻያ ደግሞ ጉዳት እንዳያመጣ፣ ሌላ ኮተት ይዞ እንዳይመጣ በቅርበት የመከታተል ግዴታ አለብን። አለባቸው። አሁን እኔን ካልመሰልክ ተብሎ በሰሜን ኢትዮጵያ በኩል የሚመዘዝብን ሰይፍ አለ፣ የጥፋት ሰይፍ። ይሄ በአግባቡ በንቃት ተከታትለን ካልመከትነው እና ካላመከን ነው ነገ ለጥፋት የሚዳረገን ነገር ነው። ራያ በዜግነት አዳራሽ በኢትዮጵያዊነት እልፍኝ ስትታደም በራሷ ወንበር ላይ ብቻ ነው መቀመጥ ያለባት፣ በራሷ ወንበር በሚመጥናት፣ የራሷ ወንበር ማለት ነው። የጋራ የሆነ ወንበር እስኪመጣ ድረስ፣ አሁን ሁሉም የየራሷ ወንበር ላይ ነው የተቀመጠው። ራያም በኢትዮጵያዊነት አዳራሽ ላይ በራሷ ወንበር መቀመጥ አለባት። ይሄ በማለቷ ራያ ሰሜኖቹ ለጥፋት እያዘጋጇት ነው። አሁን ለምሳሌ የጄኖሳይድ ዎች ፕሬዚዳንት ግሪጎሪ ስታንተን የጂኖሳይድ ወደ አስር የሚሆኑ ክራይቴሪያዎች ያስቀምጣል። ክላሲፊኬሽን፣ ሲምቦላይዜሽን፣ ዲስክሪሚኔሽን እና ዲህማናይዜሽን ምናምን እያለ አስር የሚጠቅሳቸው ነገሮች አሉ። አሁን እነዚህ ሰዎች እነሱን ባለመምሰላችን አማራን ሲጠሉት አማራን የሚጠሩበት ስም አለ። ኦሮሞን ሲጠሉት ኦሮሞን የሚጠሩበት ስም አለ። እሱ በጄኖሳይድ ዋች ፕሬዚዳንት ግሪጎሪ ስታንተንን አነጋገር አራተኛ ደረጃ ላይ የተቀመጠች ዲሂማናይዜሽን የሚላት ነገር አለች። አራተኛ ደረጃ ኦልሞስት ግማሹ ላይ ተደርሷል ማለት ለጥፋት ለጄኖሳይድ እያዘጋጁ ነው ማለት ነው እንግዲህ። እና የእስራኤል መከላከያ ሚኒስትር ጋዛ ላይ ጥፋት ሲያውጅ አምሳ ሺ የሆኑ እናቶችና ህፃናት ሲጨርስ ሂምን አኒማል በሚል ነበር የገለጻቸው ፍልስጤማውያን ከሰውነት ደረጃ አወርዷቸዋል። ከሰውነት ደረጃ ላይ ወረደ ማለት ተጠያቂ አደለም ማለት ገዳዩ አካል ማለት ነው። እና የሰውነት ተፈጥሯዊ ክብር በማሳነስ ወደ ሳብሂምን ማውረድ እንደ ማለት ነው እንግዲህ፣ አራተኛ ደረጃ ላይ ዲሂውማናይዜሽን። እና ይሄ በአግባቡ ተከታትለን ኦፍኮርስ አሁን ብዙ ችግሮች አሉ እንደ ሀገር የተሳክለ ነገር እስከሚመጣ ድረስ ይሄ በሰነድ ደረጃ ተይዞ በንቃት በአግባቡ ተከታተል ካልመከት ነው ካላመከን ነው፣ በራያ ላይ ፊት ለፊት የጂኖሳይድ እልቂት ፊት ለፊት ተደግሶብናል ማለት ነው። ካሁን መመከት ያለበት በንቃት መከታተል ያለብን። እና በነሱ የፖለቲካ ፕሬሽር ባህር የበላቸው ብዙ የራያ ወጣቶች አሉ። የራያ መሬት አይደለም ለራሱ ሕዝብ ለማንም የሚተርፍ ነበር ጣሊያን መመገብ እንደሚችል ሮማውያን ያኔ ጥናት አጥንተው ጨርሰውታል። እና በፖለቲካል ግፊት ነው የራያ ወጣት የባህር ሲሳይ የበረሃ ሲሳይ ሆኖ እንዲቀር እየተደረገ ያለው። እና ይሄ በአግባቡ የመከታተል በአግባቡ የመሰነድ በአግባቡ መልስ የመስጠት ግዴታዎች አሉብን። እኛም የምንላቸው ነገሮች እኮ ይኖራሉ፣ ግን ልክ እንደነሱ አሉና እንበላቸው አይባልም። አሉና እንበላቸው አይባልም። በዘመነ መልኩ ግን የመመከት ግዴታ አለብን። በዘመኑ መልኩ ማለት ነው። በአደባባይ እንደመጣል ማውራት የለብንም። ከእነሱ ተሽለን መገኘት አለብን። ሁላችንም በኢትዮጵያዊነት ጥላ ስር እስካለን ድረስ፣ የኢትዮጵያዊነት ድል እስካለ ድረስ የእነሱ ስህተት ባለመድገም፣ ተሽለን በመገኘት ዘምነን በመገኘት መሄድ የሚገባን ነገር መሄድ አለብን ብያምናለሁ። እና እቺ ዲሁማናይዜሽን ቀላል ነገር አለችም። እንደዋዛ መተያየት የለባትም እና ሂትለር ወይ ደግሞ ናዚዎች አይሁዶቹን ሲጨርሱ ቨርሚን በሚል ቃል ነበር ከሰውነት ደረጃ ላይ አወርደው ቨርሚን እያሉ ነበር የሚገልጿቸው። እና እዚህ ጋር የዳዊት ኮከብ ክንዳቸው ላይ ምልክት እንዲያደርጉ ተደርጎ በቀላሉ ለጥፋት ምቹ እንዲሆኑ አድርገው ነበር። ሲምቦላይዜሽን የሚለው ሁለተኛ ደረጃ ላይ የሚገኘው አንዱ መስፈርት ማለት ነው። እንግዲህ እና በረሮ እያሉ ይጠሯቸው ነበር። ሁቱዎች ቱትሾችን ሩዋንዳ ላይ ማለት ነው። እና እቺ ዲሁማናይዜሽን ትኩረት መደረግ የሚገባት ቃል ናት። አሁን በንዘላልነት ብናልፋት፣ አሁን በግድለሽነት ብናልፋት፣ ነገ የማይቀለበስ መከራ ነገ የማይቀለበስ አሳር ይዞ ብን ሊመጣ ይችላል። እና የሚመለከታቸው የህግ ሰዎች ይህንን ከኛ የበለጠ ደግሞ በንቃት ልትከታተሉት ይገባል። የሙያ ጉዳያችሁም እስከሆነ ድረስ ማህበረሰባቸሁ በዚህ ሰዓት መጥታችሁ ካልታደጋችሁት የራያ ህዝብ ከዚህ በኋላ ማንም አይፈልግም። በዚህ ሰዓት ነው ልጆቹ የልጆቹ አስተዋጽኦ፣ የልጆቹ ሚና፣ የልጆቹ ውለታ የሚፈልገው በዚህ ሰዓት ነው። የመንግስት ውለታ የሚፈልገው በዚህ ሰዓት ነው። በደጉ ዘመንማ ማንም አይፈልግም። በዚህ መከራ ግን ምጡ የሚጋራለት አካል ይፈልጋል።